ምንድን ነው እንደዚህ? መማር በናት ቀለበት ከታሰራ ይቀር የሰርግ ቀን ይወሰድ መች ንቀ እሱን እንግዲህ፣ አንተ ነው የምትወስነው። የሰርግ ቀን ሳይሆን እኮ መጀመሪያ የሚደረጉ ነገሮች አሉ። ዛሬ የሰርጋችንን ቀን እንወስናለን ማለት ነው። ደግሞ ሰርግ የሚደገሰው እንትኖር ላይ ነ የፋሲካ ጾም ሲያልቅ፣ ጥር ፋሲካ ምናምን። ፋሲካ ጾም ሲያልቅ ፋሲካ ላይ ማ ጾም ኮኑ ሬዲ ግን ለፋሲካ ካገባሽ፣ ለፋሲካ ካገባሽ ለዳግማትን ሲያየው ምንድነው የሚባለው? ቤተሰብ ቅልቅል ማለም ታደርጋለች። በዶሮ ልልታቅሳርግንቆአንድ ግን የተሟላ ቤት ውስጥ ካልሆነ አትገቢ። ጋሽ ልጅህን እንዳሳልፈ እንዳሰጥ ባክን። ወንድምሽ ዱባይ አያገባው አይደለ? እኛ ደግሞ የትንጋባ መሰለች ፓሪስ ኖርዌይ ላይ አንድ ሁለት ልጅ ከንጅ ወልዳለው፣ ከዚ ኢትዮጵያ ላይ ከሁለቱን ወልዳለው። ፈረንጅ ና ሀበሻ ልጅ አለን ማለት ነው። የሰርጉ ቀን ተወሰነ። ብሩኬ ወንድነት ወጣው። በጣም ደስ የሚል ነው። ዛሬ እንግዲህ ሀይሚና ብሩኬ፣ ሀይሚዬማ ቀልበት ካደረገ ጀምሮ ውበቱን ነው የደፋባት። እናንተ እንዲህ ፊትሽ ምናው ትነፋፋ እንጂ ትንሽ ቀስ ብለሽ ደጊ፣ ሀይሚዬ እና አይ ብሩኬ ፎተተ የማዳም ቅመሞች ማለቱ እኮ ነው። ወንድምሽ ዱባይ ያገባ፣ እኛ ሴት እናግባ። ስለዚህ የማዳም ቅመሞች ተዘጋጁ። ሀይሚዬና ቡራዬ በዱባይ ከተማ ውስጥ ማግባት አለባቸው። በቃ እናንተ ተጋቡ እንጂ የማዳም ቅመሞች የት ሄደው? እናንተ ብቻ ለወግ ማረጉ ያብቃችሁ እንጂ ሀይሚዬን የመሰለች ቡራ ዬን የመሰለ ስለዚህ የማዳም ቅመሞች ተዘጋጁ ማለት ነው። እኔማ ከነ ትክክል የሰማሁትኝ የሰማሁት አብርሃም እና ማነው ሩታሊያው ሄደው ነው ቡታጅራ አረጅ ሲጀመር እነሱ ላይፍ ላይፋቸውን እየቀጩ ነው። መሀል አዲስ አበባ ላይ ብሩኬና ሀይሚዬ ማለት ነው። አይነ ትክክል ሁሉ ትክክል በጣም ነው የገረበኝ እንደው አንድ አንድ ሙሸት እኮ እንደው ውሸት ጥሩ አይደለም። ሀይሚዬ ሲጀመር ቡታጅር ይችላል አልገባችም፣ ሩታንም አላየቻትም። ዚህ ዳታ ታታለች ወይ ምንም አላየቻትም። ቡሩኬም አልሄደም። ስለዚህ ሀይሚዬና ቡራ እንጠብቃለን። እንኳን ደስ ያላችሁ።